ጣፋጭና ተስፋ ሰጭ ዜና። የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ ማዘጋጀቱን ሸገር ኤፍኤም 102.1 ሬዲዮ ጣቢያ ዘግቧል። ሸገር ኤፍኤም ሬዲዮ ጣቢያው ከገንዘብ ሚኒስቴር አገኘሁት ባለው መረጃ በደመወዝተኛውም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ ተዘጋጅቷል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ ማድረጉ ተሰምቷል። የኢትዮጵያ ሰራተኞች ኮንፌዴሬሽን እና ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይ ቋሚ ደመወዝተኛው የኑሮ ጫናውን ለመቋቋም እንዲችል የሚቆረጥበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቁ መቆየታቸው ይታወሳል። የኢትዮጵያ እና የጎረቤት ሀገራት ሲነጻጸር የኢትዮጵያ ብርና የኬንያ ሽልንግ ከዶላር አንጻር የምንዛሪ ዋጋቸው እኩል ነው። በኢትዮጵያ ከ600 ብር ጀምሮ የሚያገኝ ደመወዝተኛ የገቢ ግብር ይቆረጥበታል። በኬንያ ደግሞ የገቢ ግብር የሚቆረጠው ከ24000 ብር ደመወዝተኛ ጀምሮ ነው። በኢትዮጵያ ደመወዙ 10900 ብር እና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት በኬንያ ከ800 ሺህ ብር ደመወስተኛ ጀምሮ ነው 35 በመቶ የገቢ ግብር የሚቆረጥበት። ይህ መረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። ለትኩስና ፈጣን መረጃዎች በአክቦ ሌጀንድ ፋይልስን ሰብስክራይብ ያድርጉ። እናመሰግናለን!